ሰላምሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የኡሙረያን ዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኛ ጋር ሁሉም ሰላም ነው። እንደተለመደው ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። እዚህ ጋር እንግዲህ እንደምታዩት የሶፋ ልብስ እና ሁለት መጋረጃዎች የአንድ ደንበኛዬ ወደ መካነ ሰላም አካባቢ የሚሄድ እቃ ነው። ለእናንተ ከፈለጋችሁት ለአማራጭ ይላችሁ መጥቻለሁ። እንደምታዩት እንግዲህ የሶፋ ልብስ ይሄ ኤል ሶፋ የሚባለው ወጥ ማለት ነው። ለየብቻ የተገነጣጠለው ሳይሆን አንድ ላይ ያለ ሶፋ የተያያዘው ለሱ የሚሆን ልብስ ነው። የምትፈልጉ ካላችሁ በዚሁ አጋጣሚ እኛ ጋር አለ ማለት ነው። እዚህ ጋር ደግሞ የምታዩት መጋረጃ ነው። እንግዲህ እነዚህ መጋረጃዎች በጣም ብዙ ሰው በጣም ነው የሚወዳቸው። በጣም ጠንካራና ፋሽናቸው የማያልፍባቸው ነው። እንግዲህ እዚህ ጋር ደንበኛዬ በሁለት አይነት ከለር ነው ያዘችው፣ በእርሳሲ ወይም በሲሊቨር እና በጎልደን ማለት ነው። እዚህ ጋር የምታዩት መጋረጃ እንግዲህ ለሶስት ሜትር የሚሆን ሁለት ተከፋች ነው። እዚህ ጋር ደግሞ የራሱ ገበር አለው ማለት ነው የመጋረጃው የራሱ ከውስጥ ገበርና ከላይ ደግሞ ሁለት ተከፋች ነው። በጣም ነው የሚያምረው። በጣም ቁመቱም ረጅም ነው። ሲሰቀልም ደግሞ ቤት ላይ በጣም ነው የሚያምረው። እኔ በሌላ ከለር አለኝ ቤት የምጠቀመው በጣም አሪፍ መጋረጃ ነው። በጣም ጠንካራ ና ሁሌ ፋሽኑ የማያልፍበት በፈለጋችሁት አይነት ከለር አለ። እዚህ ጋር ደግሞ የምታዩት ጎልደን ወይ ደግሞ ወርቃማው ነው። ጨርቅነቱ አንድ አይነቱ ሆኖ ዲዛይንና ከለር ነው የሚለያየው ማለት ነው። ይሄም በጣም ነው የሚያምረው። ይህንንም ደንበኛ ያዘችው ለሶስት ሜትር መጋረጃ ነው ማለት ነው ለሶስት ሜትር ቦታ የሚሆን ነው። ወደ ጎን ለሶስት ሜትር የሚሆን ማለት ነው። ቁመቱም ረጅም ነው። ወደ ሶስት ሜትር አካባቢ ይሆናል። ወደ ጎንም ደግሞ በእናንተ ትዕዛዝ ነው የሚሰራው። ለሶስት ሜትር ብቻ ሳይሆን ለሁለት ተኩልም፣ ለሁለት ሜትር ለአንድ ተኩልም እናንተ በምትፈልጉት መጠን ይሰራላችኋል ማለት ነው። ይሄም በተመሳሳይ ሁለት ተከፋች ነው፣ ሁለት ከላይ ወፍራም እና ከውስጥ ደግሞ እንደዚሁ አንድ ስስ ሆኖ የውስጠኛው ገበር በራሱ ተመሳሳይ ትንሽ ከላይኛው ከመጋረጃው ሳሳ የሚል ነው። የራሱ ገበር አለው። ይሄ እንግዲህ ገበር እንደምታዩት ከውስጥ በኩል ነጩ ነገር የተለጠፈበት በውስጥ ክፍት ነው ከጫፍና ከጫፍ ክፍት ሆኖ ብረት የሚገባበት ነው ማለት ነው። እንደዚህ ያው በትንሽ ለማሳየት እንደሞከርኩት በውስጥ በኩል ሲገባ ብረቱ አይታይም፣ የመጋረጃው ውበት አይጠፋም ማለት ነው። በጣም ነው የሚያምረው ሲሰቀል። እንግዲህ እነዚህ መጋረጃዎች የምትፈልጉ ካላችሁ ለዛሬ ይዤላችሁ የመጣሁት ሁለት አይነት ከለር ነው። በባለፈውም ኦሞ ከለር አሳይቻችኋለሁ። እንሻአላህ ደግሞ ቀጣይም ብዙ አይነት ከለር ከአምስት ከስድስት አይነት በላይ ከለር ና አማራጮች አሏቸው። ግን በጣም ብዙ ሰው የሚወደው ና የሚመርጠው የሚወስደው እነዚህ ነው፣ ጎልደን ና ሲልቨር። በተለይ ሲልቨር በጣም ለብዙ የትራስ ልብስ ለሶፋ ለመጅሊስ በጣም ማች ይሆናል ማለት ነው። ወርቃማውም እንደዛው ቤት ውስጥ ሲሰቀል በጣም ነው የሚያምረው ህግ ታይል ውበቱ እንግዲህ እዚህ ጋር የምታዩቱን መጋረጃ ለሶስት ሜትር ነው የሚሆነው ስፋቱ። በያችኋለሁኝ ከላይ ሁለት ተከፋች ሆኖ ከውስጥ ደግሞ አንድ የራሱ ከበር ያለው ለ3 ሜትር ቦታ የሚሆን በ7000 ብር ብቻ አሁን እየተሸጠ የሚገኝ መጋረጃ ነው። እንግዲህ ጨርቅነቱ እንደነገርኳችሁ በጣም ጠንካራ ነው። እስከ 8500 እስከ 9000 ብር የሚሸጥ መጋረጃ ነበር ግን አሁን በጣም በተመጣጣኝ ዋጋ ለአረፋ ይዘንላችሁ ቀርበናል ማለት ነው። እንግዲህ እስከ አረፋ ድረስ ለምታዙ ደንበኞቻችን በጣም በቅናሽ ዋጋ የምንሰጣችሁ ነው የሚሆነው ከዚህ በተጨማሪ ደግሞ ሌላ ከለር የምትፈልጉ ካላችሁ በቴሌግራም የቴሌግራም የቻናል ሊንክ አስቀምጥላችኋለሁ። ወደዛ እየገባችሁ መምረጥ የምትችሉ የሚሆን ነው ማለት ነው። እንግዲህ ቀጣይ ደግሞ ኢንሻላህ አዳዲስ ነገሮችን ይዤላችሁ የምመጣ ነው የሚሆነው። እዚህ ጋር እንግዲህ የምታዩትን ሁለት መጋረጃ እንዲሁም ደግሞ የሶፋ ልብስ ነው አጠቃላይ በ ሀያ አራት ሺህ ብር ብቻ ነው ማለት ነው። ደንበኛ የወሰደችው በጣም በተመጣጣኝ ዋጋ። እንደምታዩት የሶፋው ልብስም በጣም ጠንካራ እና በጣም የሚያምር ሱና የሚባለው የቱርክ ማርክ ነው ማለት ነው። የቱርክ የሶፋ ልብስ ነው ተዘጋጅቶ የሚመጣ እኛ ጋር የሚሰራ አይደለም። በነገራችን ላይ የሶፋ ልብሱ እኛ ጋር የሚሰራ ሳይሆን ታሽጎ ከቱርክ ተሰርቶ የሚመጣ የተዘጋጀ የሶፋ ልብስ ነው። ያው እንግዲህ እስከዛሬ እንደተለመደው ለሰባት ሰው የሚያስቀምጥ ሶፋ ያየ ለየ ብቻ ጨርቅ ነበር የሚሰራለት። አሁን ግን ለኤል ሶፋም የሶፋ ልብስ መጥቷል ማለት ነው። የምትፈልጉ ካላችሁ ኤል ሆኖ ሶፋችሁ እስከዛሬ ልብስ ማልበስ ያልቻላችሁ ወይም ደግሞ ለኤል ሶፋ ልብስ የማይሰራ ወይ ደግሞ እንደዚህ በእንደዚህ አይነት ጨርቅ የማይመጣ የመሰላችሁ ደንበኞቻችን እኛ ጋር የምታገኙ ነው የሚሆነው ማለት ነው። የሶፋ ልብስም ከለሮች አሉት በጎልደን አለ፣ ብሉ፣ ብላክ አለ፣ ቀይ፣ ቡኒ አለው እንዲሁም ደግሞ እዚህ ጋር እንደምታዩት በሲሊቫር አለው በጣም የሚያማምር ከለር አሉት። እንግዲህ ይህንን የሶፋ ልብስ የምትፈልጉ ካላችሁ በውስጥ መስመር አናግሩኝ እንሻላ የከለር ምርጫዎች የምልክላችሁ የሚሆነው ማለት ነው። የመጋረጃውንም እንዲሁ የትራስ ልብስም ደግሞ የምትፈልጉ ከካላችሁ እስከ ዛሬ እንደምላችሁ ሶስትና ከዛ በላይ ሆናችሁ በጀማ የምታዙን ካላችሁ በነጋዴ ዋጋ የምንሰጣችሁ ነው የሚሆነው። የትራስ ልብስም ብቻ ሳይሆን መጋረጃም ሶስትና ከዛ በላይ ሆናችሁ ጓደኛሞች ሰብሰብ እያላችሁ የምታዙን ከሆነ በጣም ዲስካውንት አድርገን በጣም ቅናሽ አድርገን ለነጋዴ በምንሰጥበት ዋጋ የምንሰጣችሁ የሚሆኑ ማለት ነው። ከኛ ጋር የሚወጡ አጠቃላይ እቃዎችን ሶስትና አራቱ ናችሁ ሰብሰብ እያላችሁ በጀማ የምታዙ ከሆነ በጣም በዲስካውንት በጣም በቅናሽ የምንሰጣችሁ ነው የሚሆነው። ለምን ከእኛ ጋር ነጋዴዎች እቃ ስለሚወስዱ፣ ነጋዴዎች ደግሞ ከእኛ ጋር ሲወስዱ ሶስትና ከዛ በላይ ትእዛዝ ካለ ነው ቅናሽ የምናደርገው። ስለዚህ እናንተም የዚህ እድል ተጠቃሚ ይሁኑ ማለት ነው። እንግዲህ ከዚህም በተጨማሪ ደግሞ ኢንሻአላህ ሌሎች የምትፈልጉትን እቃ ካለ የቤት እቃ ኤሌክትሮኒክስ፣ እንዲሁም ደግሞ የፈርኒቸር እቃ የምትፈልጉ ከሆነ በውስጥ መስመር አናግሩን። ለምሳሌ ከኛ ጋር የትራስ ልብስና መጋረጃ አዛችሁ በዛውም ደግሞ አብሮ የሚሄድላችሁ የፈርኒቸርና የኤሌክትሮኒክስ እቃ የምትፈልጉ ካላችሁ አናግሩን፣ የምትፈልጉትን የምንገዛላችሁ ነው የሚሆነው። እንዲሁም ደግሞ እኛ ጋርም እጣን የምትፈልጉ ከሆነ ኡሙ ረያን እጣን አለላችሁ ይላችሁ እስከ እስከ ዛሬ እያንዳንዱ በምልከው እቃ እጣን እየገዙኝ ይወስዳሉ ማለት ነው። ከሩብ ኪሎ ጀምሮ ከሩብ ኪሎ ጀምሮ 250 ብር ሩብ ኪሎ፣ ግማሹ ኪሎ አምስት መቶ ብር፣ አንድ ኪሎ ደግሞ አንድ ሺህ ብር። የተመጠነ እጣን ኡሙ ረያን እጣን በጣም ተወዳጅና በጣም ብዙ ሰው የሚወስደው እጣን ነው ማለት ነው። ለነጋዴዎች ደግሞ ከመቶ ብር ጀምሮ ሱቅ ላይ የምናስረክብ ነው የሚሆነው ማለት ነው። እንግዲህ እጣኑን ከአዲስ አበባ አንስቶ በጣም ብዙ ቦታ እያከፋፈልንና በጣም ብዙ ተወዳጅነትን አትርፏል። በጣም ጥሩ መዓዛና ሽታ ያለው ነው። በዚሁ አጋጣሚ ልንገራችሁ ብዬ ነው። እንግዲህ ለቤተሰብ ለአረፋ ትዕዛዝ ማዘዝ የምትፈልጉ ካላችሁ እጣንም ጨምር እያደረጋችሁ እዘዙ ለማለት እወዳለሁ። ቀጣይ እንግዲህ አዳዲስ ቪዲዮዎችን ይዤላችሁ የምመጣ ነው የሚሆነው። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ በጣም ብዙ ትምህርትና በጣም ብዙ ጥቅም የምታገኙበት የዩቱብ ቻናል ነው። አበረታቱኝ። እንዲሁም ደግሞ ቻናሌ ቤተሰቦች ደግሞ ላይክ፣ ሸር እያደረጋችሁ አበረታቱ ማለት ነው። ቀጣይ አዲስ ነገር ይዤላችሁ እስከመጣ ሰላም አሌይኩም ወራህመቱላሂ ወበረካቱ።